እንዴት አላችሁ? እንወዳችሁና የምናከብራችሁ አድማጮቻችን እንዴት ሰነበታችሁ? አራት ሶስት ሶስት በአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ዴቪድ ራያን ዛሬ ይመለከታል። አንድ ሜትር ከሰማኒያ ሶስት የሚረዝም ከአንድ ወር በፊት ሰላሳኛ ዓመት የልደት ባሉን ያከበረ እጅግ በጣም በድንቅ ብቃት ላይ የሚገኝ የትኛውም ክለብ፣ የትኛውም ቡድን፣ የትኛውም አሰልጣኝ፣ የትኛውም የተከላካይ መስመር እንዲኖረው የግብ ዘብ ሆኖ ቡድኑን ከኋላ እንዲመራ የሚመኘው አይነት እጅግ በጣም ድንቅ ግብ ጠባቂ ነው ዴቪድ ራያ። እናንተስ፣ በዚህ ዙሪያ ምን ሀሳብ አላችሁ? ልክ ይህም ፕሮግራም እንዳጠናቀቅን ሀሳብ አስተያየታችሁን አድርሱን። መቼም ያርሰናል ደጋፊዎች እጅግ በጣም የምትወዱት ከጉዳት ነፃ ሆኖ አመቱን ሙሉ ቢጠቅም ብላችሁ የምትመኙት ግብ ጠባቂ ነው። ከአሮን ራምስ ዴል ጋር ከተለያየ በኋላ አርሰናል በዚህ ግብ ጠባቂ ላይ ለመተማመን አንድ የውሰት አመት መመልከት ነበረበት። በ2023-24 የውድድር ዘመን ከብሬንፎርድ በ3 ሚሊዮን ፓውንድ ነበር በውሰት የመጣው። ከዛ በኋላ በቋሚነት ሲፈርም አርሰናል 27 ሚሊዮን ፓውንድ እንደከፈለበት ይታወቃል። ግን የሰጠው እየሰጠ ያለው ግልጋሎት እጅግ በጣም ድንቅ ነው ዴቪድ ራያ የስፔን ብሔራዊ ቡድን የአሰልጣኝ ሉዊስ ዴላፉዌንቴስ ሁለተኛ ተመራጭ ነው ከኡናይ ሲሞን በመቀጠል። የጊዜ ጉዳይ ይሆናል እንጂ ቀዳሚውን ቦታ መረከቡ የሚቀር አይመስልም። በመጀመሪያው አመት በአርሰናል የጎልደን ግላቭ ወይንም ደግሞ የወርቅ ጓንት ተሸላሚ ሆኗል። አንድ ቡድን ስኬታማ መሆን ከፈለገ እንዲህ አይነት ግብ ጠባቂ ያስፈልገዋል። አሮን ራምስዴል መጥፎ ግብ ጠባቂ አልነበረም በአርሰናል። ነገር ግን አንዳንድ የሚሰራቸው ስህተቶች በአንዳንድ ጨዋታዎች ላይ ቡድኑን ዋጋ የሚያስከፍል ስህተት መስራቱ ቡድኑን ችግር ውስጥ እንዲገባ እንዳደረገው ይታወቃል። ዴቪድ ራያና አርሰናል ሚሊሻ ከዚህ ግብ ጠባቂ አርሰናል ምን ተጠቃሚ ሆነ? ምናልባት ከዚህ በፊት የምናውቃቸው ትልልቅ ግብ ጠባቂዎች ነበሩ። የንስ ሌማን፣ ከዛ ውጪ ዴቪድ ሲማን፣ ጥራት ያላቸው ግብ ጠባቂዎች ናቸው። እነዚህ ሁለት የጠራቸው፣ ከነዛ ጋር የሚመደብ አይነት ድንቅ ኳሊቲ ያለው ግብ ጠባቂ ነው ዴቪድ ራያ ማርክ። እንግዲህ ሁለቱንም በጋራ የያዙ ግብ ጠባቂዎች በጣም ጥቂት ናቸው። ጥሩ ሾት ስቶፐር እና በእግር ምቹ ስዊፐር ጎልኪፐር ሚና ኳሊቲ ያላቸው ግብ ጠባቂዎች በጣም ተመራጭ ናቸው በዘመኑ እግር ኳስ። ምክንያቱም የፕሬሲንግ ዘመን ነው። ስለዚህ የፕሬስ አድርገው የሚጫወቱ ቡድኖች ተከላካዮቻቸው ከራሳቸው ሳጥን ብዙ ርቀት ወደ ሰው ሜዳ ይጠጋሉ። ስለዚህ ከጀርባ አደገኛ ቦታ ይተዋሉ እና ስዊፐር ኪፐር አይነት ኳሊቲ ያለው ግብ ጠባቂ ካልያዙ ከተከላካዮቹ ጀርባ ያለው ስፔስ የበለጠ ለተቃራኒ ቡድን መልሶ ማጥቃት ይጋለጣል እና ራያ በጣም ለዚህ ተስማሚ ነው ማርክ ከተከላካዮቹ ጀርባ ያለው ሜዳ በመከላከል ንቁ ተሳትፎ የሚያደርግ ግብ ጠባቂ ነው። ከኋላ ጀምሮ ለመጫወት ከኳስ ጋር በጣም ምቹ ነው። በዛው ልክ አደገኛ ሾት ስቶፐር ነው። ማርክ ምናልባት የማንቸስተር ሲቲው የቀድሞ ግብ ጠባቂ ኤደርሰን ከእግር ጋር የበለጠ ተስማሚ ተጫዋች ሾት ስቶፐር መጥፎ የምትለው አይደለም ግን በነ አሊሰን በነ ዴቪድ ራያ ደረጃ በነሱ ሌቭል መነጃሎጂ ዶናሩማ። ይሄ ግብ ጠባቂ ግን ሁሉንም እኩል አድርጎ የያዘ ግብ ጠባቂ ይመስላል። በጣም ጥሩ ሾትስቶፐር ስቶፐር፣ በእግሩ ደግሞ የበለጠ ጥሩ፣ ከኋላ ጀምሮ ለመጫወት አደገኛን መልሶ ማጥቃት ለመቆጣጠር ትክክለኛ ቦታ ላይ በጊዜው መገኘት የሚያስችል አእምራዊ ዝግጅት ያለው ግብ ጠባቂ ነው። ሌላው የመሪነት ኳሊቲ በጣም ድንቅ ነው። ሰላሳ ዓመት ሞልቶታል አሁን ሰላሳኛ ዓመቱ ላይ ነው። ለግብ ጠባቂ በጣም ጥሩ ዕድሜ ተስማሚ ዕድሜ በጣም ጥሩ ዕድሜ፣ ምክንያቱም አካላዊ ቅልጥፍናውንም አያጣውም ልምዱንም መጨመር ይችላል እዚህ ላይ እና ግብ ጠባቂዎች እስከ አርባ ድረስ መጫወት ይችላሉ፣ ግን ከሰላሳ አምስት በላይ ሲሆኑ የበለጠ አካላዊ ቅልጥፍናውን እያጡ ይመጣሉ። ይህኛው የበለጠ ተስማሚው እድሜ ላይ ያለ ይመስላል። ይህንንም ደግሞ በጨዋታ ውስጥ እያሳየ እየተመለከተ ነው ዴቪድ ራያን ይሄ አንዳንድ ጊዜ ከሄደበት ፖዚሽን በቅልጥፍና የሚመለስበት ወደ ሌላኛው ፖዚሽን እጅግ በጣም ፍሌክስብል የሆነ ግብ ጠባቂ ነውና፣ ተከላካዮቹን ያነቃል። አንቲስፔሽኑ በጣም ድንቅ ነው። አደጋን ማሽተት ይችላል። አደጋ ከመጣ በኋላም ሪያክት ማድረግ ይችላል። ማለት አንዳንድ ግብ ጠባቂዎች ሪያክት የሚያደርጉ ናቸው። አደጋን ቀድሞ ማሽተት የማይችሉ ከሆነ በኋላ እሳት ለማጥፋት የሚታገሉ የዴቪድ አይነት ግብ ጠባቂዎች እንደዛ ናቸው። በዋንተዋን በፍጹም ሊመለስ የማይችል እኳ ሲመልስ ታየዋል። ዴቪድ ራያ ግን ያኛው በጣም አደገኛው ሙከራ ከመሆኑ በፊት ምናልባት በጥቂት ጓደኞቹን በመምራት አደጋውን ቀድሞ በማሽተት መቀነስ ይችላል። እንደዚህ አይነት ስጋቶች ይጋብዛል። አደጋውን ወደ ራሱ ግን ይወጣዋል። በጣም የምታደንቀው በዛ ነው። ዴቪድ ራያ አይነት ግብ ጠባቂዎች ደግሞ አደጋን ቀድሞ ያሸታሉ ጓደኞቻቸው ትኩረት እንዲያደርጉ መልእክት ያስተላልፋሉ። በትክክለኛው ቦታ በመገኘት በቀላሉ አደገኛን ሙከራ ሲያድኑ ትመለከታለህ። ደግሞ ልክ እንደ ዴቪድ ራያም ሪያክት ማድረግ የሚጠበቅባቸው የበለጠ ከዝግጅታቸው ቀድሞ የሚመጣ አደገኛ ሙከራንም ለማዳን ብዙ የሚቸገር አይነት ግብ ጠባቂ አይደለምና ብዙ ኳሊቲ ያለው ግብ ጠባቂ ነው። ዴቪድ ራያ ስፔናዊ ነው። ባርሴሎና ነው የተወለደው። ግን ደግሞ የእግር ኳስ ህይወቱን የጀመረው በብላክበር ሮቨርስ መሆኑ እጅግ በጣም አስገራሚ ነው። በብላክበር ነው መጫወቱ የሚረዳው ነገር ምንድን ነው? ሁልጊዜም ቢሆን ንቁ ትሆናለ በሻምፒየንሺፕ ስትጫወት እንደ ግብ ጠባቂ። ምክንያቱም ይሄ በአብዛኛው የዚህ የኪክ ኤንድ ረሽ የጨዋታ መንገድ ነው። ቶሎ ቶሎ ተከላካዮች ጋር ግብ ጠባቂዎች ጋር የሚመጡ ኳሶች። ከዛ ውጪ ደግሞ በአየር ላይ ኳስ ፍልሚያ፣ አካላዊ ፍልሚያን የሚፈልጉ በቆመ ኳስም ከመስመር ላይ በሚሻገር ኳስም ምክንያቱም የተጋጣሚ ቡድን አጥቂዎች እጅግ በጣም ግዙፍ ኃይልና ጉልበትን ቀላቅለው የሚጫወቱ አንዳንድ ጊዜ ጭካኔንም ቀላቅለው የሚጠቀሙ ናቸው እና ለዛ አካላዊ ፍልሚያ ዝግጁ ሆኖ ራሱን ፈትኖ ነው የመጣው። እዛ አምስት ስድስት ዓመት አካባቢ ነው የቆየው ከ2014 እስከ 2019 ያ ብዙ ጨዋታ ነው። ከዛ በኋላ ነው ወደ ብሬንትፎርድ የመጣው። በብሬንትፎርድም እንግዲህ ያ ያ ሳውስፖርት የአሳው ስፖርት እና ከዛ በኋላ ኢቨን ብሬንፎርድ በሻምፒዮንሺፕ በነበረበት ጊዜ ነው ያ እና ይሄ ደግሞ ታችኛው ሊግ ላይ በደንብ ተላምዶ ብሬንፎርድን ከታች ካሳደጉ ተጫዋቾች መካከል አንደኛው ነው። እና ከዛ በኋላ በአርሰናል የመጣው በአርሰናል በመጀመሪያው ዓመት አስራ ስድስት ክሊንሺት ጠብቆ ጎልደን ግላቭ አዋርድ ወይንም ደግሞ የዚህ የወርቅ ጓንት ተሸላሚ ሆኗል። አምና ደግሞ በ13 በ13 ጨዋታዎች ላይ ጎል ሳይቆጠርበት የዚህ ጎልደን ግላቭ ተሸላሚ ሆኗል። ዘንድሮም እንግዲህ ይጠበቃል። ከወዲሁ እንግዲህ የተቆጠረበት በሶስት ጨዋታ ነው ከማንቸስተር ሲቲ፣ ከሊቨርፑል እና እንደዚሁም ከኒውካስል ዩናይትድ ጋር ባደረገው ጨዋታ ነው በሶስት ጨዋታዎች ላይ ጎል ተቆጥሮበት ከሰባት ጨዋታዎች በኋላ በአራት ጎሎች በአራት ጨዋታዎች ላይ ጎል አልተቆጠረበትም። ስለዚህ አሁንም ለሶስተኛ ተከታታይ አመት ለሶስተኛ አመት ተከታታይ አመት ይህንን ስታሳካ አንተው ጋር ነው የሚቀረው፣ ይሄ ጎልደን የጎልደን ግላቭ አዋርድና በብዙ መልኩ እጅግ በጣም የተዋጣለት ግብ ጠባቂ ነው። እንግዲህ አሮን ራምስዴል የተመለከተውን ስህተት አይቶ ነው በኋላ ላይ በዚህ ግብ ጠባቂ ላይ ሙሉ ለሙሉ የወሰነው። ከበርንድ ሌኖ ወደ አሮን ራምስዴል ከአሮን ራምስዴል ደግሞ አሁን ፍጹም ከሁለቱም ግብ ጠባቂ በላይ እምነት የሚጥልበት ግብ ጠባቂ ሆኗል። አንደኛው እንግዲህ ግብ ጠባቂዎች ስኬታማ የሆኑ ዘንድ ባክፎሩ መለዋወጥ የለበትም። የአርሰናል ባክፎር አይለዋወጥም። ዊሊያም ሳሊባና ገብርኤል ማጋሊሽ ሁል ጊዜም አሉ። ምናልባት ቀኝ ላይ አሁን ዩሪያን ቲምበር ካልሆነ በስተቀር በአመዛኙ እሱ በመጣበት ጊዜ ቤን ዋይት ነበር ይሰለፍ የነበረው። እንደዚሁም ደግሞ ሉዊስ ስኬሊ በዚህ ረገድ የበለጠ ሁለቱ ፉልባኮች ሁለቱ የመሀል ተከላካዮች በቋሚነት የሚጫወቱ ከሆነ ከግብ ጠባቂው ጋር የተግባቦት ችግር አይኖርባቸውም እና በዛም ተጠቃሚ ሆነ ይመስለኛል። እንደዚሁም በርከት ያሉ ስፔናውያንም አሉ። በዛም ከቋንቋ ጋር ተያይዞ ተጠቃሚ የሆነ ይመስለኛል። ዴቪድ ራያ እሱም ፈተና ያለበት አይመስለኝም ማርክ፣ ምክንያቱም ብዙ ጊዜውን ያጠፋው በእንግሊዝ ነው። በስፔን ለአንድም ክለብ አልተጫወተም። ያ ምናልባት ከባህል አመጋገብ፣ ቋንቋ የቋንቋም ችግር አይኖርበት ይችላል። ግን አንዳንድ ጊዜ ደግሞ የመጣበት ነገር አይለቅም እሱ ካልሆነ በስተቀር በእንግሊዝ በጣም ብዙ ጊዜውን ያጠፋ ግብ ጠባቂ ነው። እንግዲህ መቶ ሃምሳ ጨዋታዎች ነው ለብሬንፎርድ የተጫወተው። በጣም ብዙ የጨዋታ ቁጥር ነው ማርክ። ይሄ ግብ ጠባቂ በዚህ የውድድር ዘመን የሚነሳበት አንደኛው እንደ ችግር የሚነሳበት ነገር የሊቨርፑል ዶሚኒክ ሶቦስ ላይ ያስቆጠረው ቅጣት ሶስተኛው ደቂቃ አቋቋሙ ትክክል አልነበረም፣ ማዳን የሚችልበት እድል ነበረው የሚል ነገር ከሽንፈት ጋር ተያይዞ የሚነሱ ነገሮች ተጠባቂ ናቸው። ጎል የተቆጠረበት መንገድ ይፈተሻል። የአሰልጣኙ ታክቲካል አቀራረብ ከጨዋታ በኋላ ብዙ ሀሳቦች ይሰነዘራሉና በዛ ጨዋታ የቆመበት አቋቋም ትክክል አልነበረም የሚሉ ነገሮች ይነሳሉና የግብ ጠባቂውን ጥንካሬ የሚያሳይ አስተያየት ይመስለኛል ማርክ። እንግዲህ አንድ ቡድን የበለጠ ወደ ዋንጫው ለመጠጋት የበለጠ ዋንጫውን ለማሳካት የጥራት ጠጉም መንካት ይጠበቅበታል። እንግዲህ ከፔፕ ጋርዲዮላ ጋር ተመሳሳይ ይመስለኛል ማርክ። ጆኸርት ነበር እንግሊዝያዊ ግብ ጠባቂ በማንቸስተር ሲቲ በጣም ጥሩ ሾት ስቶፐር ነው። ግን ፔፍ ጋርዲዮላ በሚከተለው አጫወት ውስጥ ከእግር ጋር ተያይዞ የኳሊቲ ጥረት ስለነበረበት ነው ክላውዲዮ ብራቦን ማምጣት የፈለገው። ክላውዲዮ ብራቦ በእግሩ ጥሩ ግብ ጠባቂ ነው። ኤክስፔሪያንሱ በጣም ድንቅ ነው። በባርሴሎና የተጫወተ ነው። ግን ጥጉን፣ የጥራት ጥጉን ፍለጋ ነው ኤደርሰንን ከቤኔፊካ ለማምጣት የወሰነው። ከዛ ከእሱ ጋር ምን እንዳሳካ በደንብ ተመልክተናል። ከብራቮ ጋር ይሄንን ቢውልድ አፕ እንግዲህ 15 ጊዜ ብዙ ባክ የሚደረገው ወደ ኤደርሰን ነው የሚፈልጉትን ነገር እስኪያገኙ ድረስ። የጥራቱ ጥግ ነው ኤደርሰን ብዬ ነው የማስበው። ሌሎቹ ጥራት የላቸውም ማለት ስላልሆነ ቅድም የጠራቸው በርንድ ሌኖ ነው። እስካሁን ድረስ በእንግሊዝ ፊል የሚያደርግ ጥሩ ከሚባሉ ግብ ጠባቂዎች መካከል አንደኛው ነው። በፉላን በጣም ጥሩ እያሳለፈን ያለው በማርኮ ሲልቫ ቡድን። አሮን ራምስዴል በጣም ጥሩ ሾት ስቶፐር ነው። በአርሰናል የግር አጠቃቀሙ መጥፎ አይደለም፣ ግን ፐርፌክት አይደለም፣ ፐርፌክት አይደለም። ትኩረቱን ያጣል። አንዳንድ ውሳኔዎቹ በጣም ስሜት የበዛባቸው የእብደት ስሜት የተሞላባቸው ሆናሉ። እና ከሳውዛምተን ጋር ባደረገው ጨዋታ አርሰናል አልካራዚ ያስቆጠረበት እሱ እሱ የበለጠ ሚካኤል አርቴታና አርሰናል በእርሱ ላይ ያላቸው እምነት እንዲሸረሸር ምክንያት ከሆኑ ጨዋታዎች መካከል አንደኛው ነው ምክንያቱም ቀጥታ የዋንጫ ጉዞ ላይ አሉታዊ ተጽዕኖ ስላሳረፈ። ያ በትክክል ብዙዎች በወቅቱ ግን ዳቪድ ራያን በደንብ ያልተከታተሉ በብሬንፎርድ የነበረውን ፐርፎርማንስ በደንብ ያልተከታተሉ ሰዎች ዝውውሩ ላይ ጥርጣሬ ነበራቸው። ማርክ ዳቪድ ራያን ለምንድን ነው የሚፈልገው? ራምስሌል ጥሩ ግብ ጠባቂ ነው፣ የእንግሊዝ ብሔራዊ ቡድን ግብ ጠባቂ ነው። ምክንያቱም በወቅቱ ከፒክፎርድ ቅድሚያ ሊሰጠ ይገባል በእንግሊዝ ብሔራዊ ቡድን የሚል ክርክሮች ይነሱ ነበር፣ በተለያዩ የእንግሊዝ ሚዲያዎች በጣም ጥሩ ስለሆነ ይሄ ግብ ጠባቂ። ስለዚህ ለምንድን ነው ሌላ ግብ ጠባቂ ማየት ያስፈልገው? ማይክል አርቴታ ለምን ሌሎች ችግሮቹን አድሬስ አያረግም? ግብ ጠባቂ ያስፈልገዋል ወይ? በዛ ላይ ሁለት በተቀራራቢ ኳሊቲ ያሉ ግብ ጠባቂዎችን በመልበሻ ቤት መያዝስ መልበሻ ቤቱ ላይ ተጽዕኖ አይፈጥርሙ? የሚሉ ብዙ ክርክሮች ይነሱ ነበር። ዴቪድ ራያ ሜዳ ከገባ በኋላ ግን እያሳየውን ወጥ አቋም ስትመለከት በጣም ክራም ስሪ በብዙ ርቀት የተሻለ ግብ ጠባቂ ሆኖ ታገኘዋለ። ማርኬት በተቀራራቢ ሳይሆን በብዙ ርቀት ዳዊት ራያ የተሻለ ግብ ጠባቂ ሆኖ ታገኘዋለና ለብዙዎች የማይክል አርቴታ ውሳኔ ትክክል ነው የሚል ምላሽ የሰጠለትም ግብ ጠባቂ ነው። ዳዊት ራያ የመምራት ኳሊቲው ከብሩኑ ስሜት ጋር ቶሎ የተዋሃደበት ማሰልጠኛ የወጣ ተጫዋች እስኪመስል ድረስ ቶሎ ለመዋ ከስሜቱ ጋር ከደጋፊው ጋር ቶሎ ለመዋሃድ ችለዋልና የትኩረት ደረጃ እጅግ የላቀ ድንቅ ግብ ጠባቂ ነው። ዴቪድ ራያ መቶ አምስት ጨዋታዎችን አከናውነዋል። ሶስተኛ አመቱ ላይ የሚገኘው በአርባ አምስት ጨዋታዎች ጎል አልተቆጠረበትም። በአርባ ሁለተኛው ጨዋታ መቶኛ ጨዋታው ከኖቲንጋም ፎረስት ጋር ባከናወነው ጨዋታ ነበር አርሰናል ሶስት ለባዶ ባሸነፈበት ጨዋታ። በዛ ጨዋታ አርባ ሁለተኛ ጨዋታውን ጎል ያልተቆጠረበት ጨዋታ ሆኖ ሲያጠናቅቅ ና አሁን አርባ አምስተኛው ጨዋታ ላይ ደርሷል። ባለፈው ዌስት ሀም ዩናይትድ ጎል ለባዶ ካሸነፈ በኋላ አርሰናል ና በኖቲንጋም ፎረስቱ ጨዋታ እጅግ በጣም ለመገመት አስቸጋሪ የሆነ ኳስ ክሪስ ውድ ከቀይ መስመር አቅጣጫ የተሻገረ ኳስ ሳያስበው ነው ኳሱ ደረቱ ላይ ያረፈውና ደረቱ ላይ አርፎ በቀጥታ ወደ ጎል ወደ ጎልነት የሚቀየር ኳስ ነበር፣ ግን በጣቱ ጫፍ ነው ኳሱን ነክቶ የጎሉን ብረት ለትመው እንዲመለስ ያደረገው እና እንደዚህ አካላዊ ቅልጥፍናው እጅግ በጣም አስደናቂ የሆነ ተጫዋች ነው። ከኦሎምፒያኮስ ጋር የቅርቡን ጨዋታ ሰርተናል። የዳንኤል ፖውደንስ ያስቆጥር ከጫፍ ደርሶ በምን አይነት ቅልጥፍና ኳሶን እንዳወጣው። አሮራ ራምስዴልም እንደዚህ አይነት ነገሮች ነበሩት። 2022/23 የውድድር ዘመን አርሰናል ከሌስተር ሲቲ ጋር ባደረገው ጨዋታ የነ ጀምስ ማዲሰንን ቅጣት ምት በምን አይነት መልኩ ከ90 ዲግሪ ላይ ሲያወጣ እንደነበር ማስተዋል ይቻላል። ግን ቅደም ቢልሻ ስገልጽ እንደነበረው በሁለቱም ረገድ የተሟላ ነው። የቅር አጠቃቀሙ ትሮን ብዙ ጊዜ አርሰናል ኳስ ሲጀምር ከኋላ ወደ ሱ ነው ኳሱ የሚመለሰው ከዛ በኋላ የማጥቃት እንቅስቃሴው ከሱ ነው የሚጀመረውና ረጃጅም ኳሶቹ ድንቅ ናቸው ከኋላ አስጀምሮ የመጫወት ችግር የለበትም ክፍት ቦታዎችን ይመለከታል እንዳልከው ከቡድኑ የጨዋታ መንገድ ጋር ለመላመድ አልተቸገረም ከደጋፊዎች ስሜት ጋር በሚገባ ተዋህዷል ቡድኑ ጎል ሲያስቆጥር ደስታው የሚገልጽበት መንገድ ከቡድኑ ጋር ስኬታማ ጊዜያትን ለማሳለፍ ያለው ፍላጎት በእጅጉ አስገራሚ ነውና ሚካኤል አርቴታም እንግዲህ በተለይ ድፍረቱን አድንቋል ከዛ ውጪ። የተለየ ኳሊቲ እንዳለው ከቡድኑ ጋር የሚስማማ ተጫዋች እንደሆነ አንስተዋል እንግዲህ የዶሚኒክ ሶፖዝ ላይ ጉዳይ ይነሳል አልፎ አልፎ እንግዲህ ግብ ጠባቂዎች ስህተት አይፈጽሙም ማለት አይቻልም ግን ደግሞ አርሰናል ቀድሞ ጎል ማስቆጠር ይችል ነበረ ያ ሳይሆን ቀርቶ ነው ሰማንያ ሶስተኛው ደቂቃ ላይ ያቺ ጎል የተቆጠረችው ብዙዎች ተችተውታል ግን ከዛ ደግሞ አገግሞ ብዙ ክሊንሺቶችን በሚገባ ጠብቋል እንግዲህ በሁለት የሻምፒየንስ ሊግ ጨዋታ ጎል አልተቆጠረበትም ቡድኑ አትሌቲክ ቢልባኦን ሁለት ለባዶ ሲያሸንፍ ጎል ሊሆኑ የሚችሉ ኳሶችን አድኗል። ከኦሎምፒያኮስ ጋር በተመሳሳይ ጎል ሊሆኑ የሚችሉ ኳሶችን አድኗል። ከመጀመሪያው ሳምንት ጀምሮ ኦልድ ትራፎርድ ላይ ተደጋጋሚ ጎል ማግባት ሙከራዎች ተደርገውበት ያንን በሚገባ መቋቋም ችሏል። በሊድስ ዩናይትዱ ጨዋታ ብዙ አልተፈተነም። የሊቨርፑሉ ጨዋታ ጥያቄ የሚነሳበት ሆነላቸው ጎል ስትቆጠር። አራተኛው ሳምንት ኖቲንጋም ፎረስት ላይ ቅድም ስንጠቅስ የነበረው የክሪስ ውድ ወደ ጎል ሊቀየር ከጫፍ ደርሶ የነበረ ኳስ የሚታወስ ነው። ከማንቸስተር ሲቲ ጋር በተከናወነ ጨዋታ የተከላካይ መስመሩ ስህተት ነው ባላን ግንኙነት ምንም ሊያደርገው የሚችለው ኳስ አይደለም። አርሊንግ ብራውታ ላ እንዲያስቆጠረው ዘጠነኛው ደቂቃ ላይ። ቀጥሎ ባለው ጨዋታ እንግዲህ የኒውካስል ዩናይትዱ ጨዋታ ነው። በዛ ጨዋታ ላይ ቮልት ማዳ ያስቆጠረበት ጎል በሄዲንግ የሚገመት ኳስ በሄዲንግ ለመገመት በጣም አስቸጋሪ ወደ የትኛው አቅጣጫ እንደሚገጭ ግብ ጠባቂዎች መገመት አይቻልም። እሱም አስቸጋሪ ነው። ብዙ የሚወቀስበት ጎል ምናልባት የዶሚኒክ ሶስ ላይ እኔ አቋቋሙ ጥሩ ቢሆን የማዳን እድል ነበረ። ቅጣትም አደገኛ ነው። ምናልባት አንድ እርምጃ ቀድሞ ወደ ቀኝ ትንሽ ተች የኳስን አቅጣጫ ስለሚቀይር ያን እድል ሊያገኝ የሚችልበት ሁኔታ ነበረ ከሚል አንጻር ካልሆነ በስተቀር ይሄ በዴቪድ ራያ ስህተት አርሰናል ላይ ጎል የሚቆጠርበት ሁኔታ ተመልክተን አናቅም። ማርክ የሚቆጠርበት ከአቅሙ በላይ የሆነ የጎል አይነት ነው የሚቆጠርበትና ከዚህ በግር አጠቃቀሙ ካለው ኳሊቲ ተጨማሪ የሾት ስቶፐር ኳሊቲው በጣም እጅግ በጣም የተለየ መሆኑ ለአርሰናል እጅግ በጣም ጥቅም የሚሰጥ ይመስለኛል። ማርክ በአንድ ቁጥር ስመለከት በዚህ በ2021 በሻምፒዮንሺፕ በነበረበት ወቅት ከብሬንፎርድ ጋር ከሦስት መቶ በላይ ፓስ በማድረግ ከሁሉም በሻምፒዮንሽፕ ካሉ ግብ ጠባቂዎች በቁጥር የበዛ ኳስ የነካበት ሲዝን ነበር እና ይሄ በደንብ የተጫዋቹን ኳሊቲ የሚነግረን ይመስለኛል። ማርክ ከሶስት መቶ በላይ ያልተዛነፉ ኳሶች በማቀበል በአንድ የውድድር ዘመን፣ ይሄ በጣም የተጫዋቹን ከእግር ጋር ያለውን ኳሊቲ የሚነግረን ይመስለኛል። ያ በማንቸስተር ዩናይትዱ ጨዋታ አንድ ልዩነት አሳይቷል። አልታይ ባይንዲር የተቆጠረበት ጎላ አለ። እሱ ደግሞ ተመሳሳይ አጋጣሚ ገጥሞት እጁ ፓንች አድርጎ ያወጣበት መንገድ ሌላው ጥሩ ኳሊቲ እንዳለው በትክክል ማሳያ ነው። ምናልባት ሌላው ሊተቸ የሚችልበት ነገር ከማንቸስተር ዩናይትድ ጋር የተከናወነ ጨዋታ ምን የኤፍኤ ካፕ አምስቱንም የመለያ ምቶች በተቃራኒ አቅጣጫ ወድቀዋል በሚል ብዙ የሜም እንደዚህ እርሱ ላይ ቀልዶች ሲነሱ እንደነበር ይታወቃል። እንግዲህ ይሄ ግብ ጠባቂ አርሰናልን ወደ ስኬት እንደሚመራው ምንም ጥያቄ የሚነሳበት ጉዳይ አይደለም። ከምንም በላይ ከብሬንፎርድ ይሄ በሊጉ ወገብ ላይ ከሚያጠናቀቅ ቡድን ለዋንጫ ወደሚፎካከር ቡድን መጥቶ በፍጥነት ከቡድኑ ጋር የተዋደበት ለሶስተኛ ጊዜ ወይም ለሶስተኛ ተከታታይ አመት የወርቅ ጓንት ተሸላሚ ለመሆን እያደረገ ባለው ጉዞ ይህንን ግብ ጠባቂ አለማድነቅ አይቻልም። ኬፓ አሪዛባላጋ መጥቷል፣ ግን ያለ ጥርጥር የአርሰናል ቀዳሚ ምርጫ ዴቪድ ራያ ነው። ሚካኤል አርቴታም በዚህ ግብ ጠባቂ ላይ ያለውን እምነት በተደጋጋሚ በሚገባ አሳይቷል። ልክ ቡካዮ ሳካ የለም ወይንም ደግሞ ማርቲን ኦዴጋርድ የለም ሲባል በአርሰናል ደጋፊዎች ዘንድ የሚፈጠረው አይነት ስሜት ነው አሁን ጉዳት አስተናግዶ ለረዥም ሳምንታት ከሜዳ ቢርቅ የሚፈጠረው ስሜት። ምክንያቱም ከፓሪዛ ዘባላ ጋር በእርሱ ደረጃ የሚቀመጥ ግብ ጠባቂ አይደለም፣ ምንም እንኳን ከአለማችን ውድ ግብ ጠባቂዎች መካከል አንዱ ቢሆንም ስፔናዊ ግብ ጠባቂ ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። ከዛ ውጪ ዴቪድ ራያን እንዴት አገኛችሁት? የአርሰናል ደጋፊዎችም የሌሎች ክለቦች ደጋፊዎችም ይህንን አስተያየት በተመለከተ የሚሰማችሁን ስሜት ልታደርሱን ትችላላችሁ። ለነበረን ቆይታ ከልብ እናመሰግናለን። ስላዳመጣችሁንም በተመሳሳይ ከልብ እናመሰግናለን።